ሰላም ውድ የቻናል ተከታታዮች እንዴት ናቸው? ሰላም ናቸው። አብዱ አሊ ነኝ። ዛሬም ደግሞ በጣም በሚያምር ይህ የግቢ በር አይደለም፣ ኤሚቴሽን በር በካሬ የምንሰራው ኤሚቴሽን በር ነው። ይህን ልነግራችሁ አንድም ነገር ነኝ። እያንዳንዱም ነገር በተደጋጋሚ የምሰራላችሁን ቪዲዮ እያሳየኋችሁ ነው ያለሁት። አብዱ አሊ ጋር የሚነገር ሳይሆን የሚታይ ነገር ነው። በአካል መታችሁ ካላያችሁ በስተቀር ልታምኑ አትችሉም። ይህ ሦስት በሦስት የሆነ ኤሚቴሽን የሳሎን ፍሬንች በር ነው። እንደምታዩት በጣም ዋው ያለ ነው። እንጃ ይሰራሉ። ይሄንን በባለ 20 ካርቬል በሀያ በሀያ የምትባለው ተቦራሌ እንደምታዩት ይህ መሀሉ ላሜራ ነው ያንኛው በዲዛይን ተደርጎ ሙሉ በሙሉ በጣም በሚያምር ኳሊቲውና ይሄን የዚህን ደረጃ ኳሊቲውም ልነግራችሁ የምችለውን ይሄ እራሱ ደረጃ አለው አንድ ተኩል ከዛ በታች የሆኑ ሁሉ ላሜራ ናቸው እነዚህ እየተጠቀምናቸው ያሉት ስለዚህ አብዛኛውን ጊዜ አብዱአሊ ሁልጊዜ ይለያል የሙላሽ ዓለም ምን ያታለች እያንዳንዱ ነገር ይህ የእጅ የተሰራ ስራ ነው እንዳለን የምታዩት ማለት ነው ይህ ከሳውዲ ልጅቱ በፎቶን ነው የነበረ የላከችልኝ የበለጠ አሻሽዬ እያንዳንዱ ነገር አድርጌ ነው የሰራሁላት ይህ ወደ የት ነው የሚሄደው? ብትሉኝ ወደ ጉራጌ ክልል የሚጫን የኢሚቴሽን በር ነው። ስለዚህ እያንዳንዱ እነዚህ መስመሮችን ራሱ ሌቭል ጠብቆ የሚሰሩት አብዛኛውን ጊዜ ምንድነው ከዚህ ጀምረን እዚህ ድረስ ስንሄድ፣ አብዛኛው ሜትር ከ89 ነው የሚሰሩላችሁ። እዚህ ጋር ግን 2 ሜትር ከ20 ነው ተከፋችሁ። ምክንያቱም ቁም ሳጥን ቡፌ ምናም ስታስገቡ አብዛኞቻችሁ እየተቸገራችሁ እንደሆነ በጣም እርግጠኛ ነኝ፣ በደንብ አድርጌ ማለት ነው። ስለዚህ ይህን እያንዳንዱ የምታዩት ቅጥል ብረት የለም፣ ወስቴጅ የሚባል እኛ የተቀጣጠለ ብረት አናረግም፣ በፍጹም እያንዳንዱ ነገር። ስለዚህ ከላይም ብትሉት ከዚህም ብትሉት እያንዳንዱ ነገር ለየትና በጣም ያማረ ይህ የሳሎን ፍሬንች ነው። ስለዚህ ተከተሉ ደግሞ ወደ ቀጣይም ያለው ላሳያችሁ። እዚህ ጋም ደግሞ በዛው ዲዛይን የሆነና ምንድን ነው ሁለት ተከፋች ይሄ አንድ ተከፋች በፊክስድ በኩል ፊክስድ ናት፣ ይሄንኛው መስተዋት ነው የሚገጠምለት ስለዚህ በጣም የሚያምር በጣም የተለየ ነው ስላችሁ፣ ያንዳንዱ ነገር ውሸት ሊመስላችሁ ያንዳንዱ ያ አብዛኛውን ጊዜ እንዲሆነብን እንዲተሸወደ እናንተ በር መሆኑ ነው እያያችሁ ያላችሁት። ለምን ያንዳንዱ ነገር ለምን እንደዛ ይሆናል። ስለዚህ ያንዳንዱ ነገር ጥርት ባለ በጣም በሚያምር ነገር ሊሰራላችሁ ይገባል። አብዛኛ እየተሸወዳችሁ እየተበላችሁ እህ እንደ ሲሆንም ደግሞ የተቀጣጠለ ብረት እየተሰጣችሁ ነው፣ እየተሸወዳችሁ ነው። ስለዚህ ባካል ከቻላችሁ ባካል መምጣት ካልቻላችሁ፣ ቤተሰብ ደህና የሚያቅሰው ልታዙ ይገባል። ስለዚህ ይሄ ኢሚቴሽን በር ነው ሲባል ማንም አያምንም። ያጠር በር ነው እርግጠኛ ሁኝ የምነግራችሁ የሚመስላችሁ። ስለዚህ ወደዚህ እንከን እንትን በለስቲ ወደዚህኛው ደሞ እንደዛው በጣም በዙ መሰረት የሰራ ነው የኢሚቴሽን በር ነው። ስለዚህ በጣም ተወዱታላችሁ ብዬ እዚህ ጋር ምን መስኮት አለ። መስኮቱንም እንደምታዩት በጣም በሚያምር ሁኔታ ነው እንትን እያለ ያለው የተሰራው። ስለዚህ ሁልጊዜ ግዜ ማብዷል ይለያል እያልኳቸው ያለው ያለ ምክንያት አይደለም። እያንዳንዱ አንዱ ነገር ዋው የሚያሳይ እያን ምንም ነገር ምንም ምንም ምንም። ስለዚህ እናንተ በወሬ ሳይሆን በተግባር ልታምኑ ነው የሚገባው። እናንተ በር መሆኑ ለምን ብራችሁ ለምን ታወጣላችሁ? ጊዜያችሁንስ ለምን ታባክናላችሁ? ስለዚህ ጥሩ ነገር ይህ አሁን ያለ መቃን የምንገጥመው የአጠር የኤምቴሽን በር ነው ያለ መቃን ነው የምንገጥመው። እንደምታዩት እያንዳንዱ ነገር ማለት ነው። ስለዚህ ጥራትና ደረጃውን ልነግራችሁ የምችለው ነገር አይደለም። እና ከዚህም በላይ አዳዲስ ነገሮችንም እሰራላችኋለሁ ብዬ አምናለሁ። ስለዚህ አብዱአሊም ቤተሰብ ካረጋችሁት ሁልጊዜም የተለየ ነገር። ስለዚህ እኔ በማንኛውም ቦታ እልክላችኋለሁ፣ በማንኛውም ቦታ አደርስላችኋለሁ በ0923743544 አብዱአሊ ኬሚሲ ካላችሁ በማንኛውም ቦታ ላደርስላችሁ ዝግጁ እየሆንኩኝ እባካችሁ እባካችሁ አትሽውዱ፣ እባካችሁ እያልኩ ነው ያለው። ስለዚህ እናንተ አማና ማለት አማናውን ጠብቆ ሊሰራ የሚገባ ነው፣ ማንኛውም ሰው ማለት ነው። እያንዳንዱ እንደዚህ ፍክት እንዳለ ሊሰጣችሁ ይገባል። ስለዚህ አብዱ አሊ ከሚሴ ካላችሁ በማንኛውም ቦታ በማንኛውም ስፍራ አደርስላችኋለሁ። እወዳችኋለሁ። አመሰግናለሁ።